አስደናቂ ስለሆነ ተክል ልንገራችሁ መፍትሄ አልባ ናቸው የተባሉ ችግሮችን ሳይቀር በመፍታት ያው የሚታወቅ ነው ይሄ ተክል ብዙ ጊዜ ታውቁታላችሁ አሽክት ነው አሽከት ወይም አሸክት ነው የምንለው እንግዲህ መፍትሄ አልባ ከምንላቸው ችግሮች አንዱ ሀርፐስ ነው ሀርፐስ ጉሮሮ ላይ አፍ ላይ እንዲሁም የማህፀን ጫፍ ላይ በመውጣት የተለያዩ የሰውነት የውስጥ እንዲሁም ውስጣዊ የሰውነት ክፍሎቻችን ላይ በመውጣት ከፍተኛ ጉዳትና ችግር የዞሚ መጣ ችግር ነው ህርፐስ። ይሄ ተክል ግን እሱን በማከም ረገድ ሁነኛ አፋጣኝ ምላሽ ነው የሚሰጠው። እንዲሁም ደግሞ ሕፃናት ላይ የሚወጣ የጉረሮቱን ሲል ካለ ወዲያውኑ ይፈታል። የትኛውም አይነት ኢንፌክሽን ቫይራልም ሊሆን ይችላል የባክቴሪያ ኢንፌክሽን ሲያጋጥማችሁ ተግባራዊ ብታደረጉት በሚሰጠው አፋጣኝ ምላሽ በጣም ነው የምትደሰቱበት እንግዲህ። ስለዚህ ተክል እናቶቻችን ቀድመው የተረዱ ነው የሚመስለኝ፣ እንደኔ ይህንን ተክል እንግዲህ ድንች በሚበሰልበት ሰዓት፣ ድንች በሚያበስሉ ሰዓት ሲቀቀል ድንቹ ከላይ ገንቦውን ካልሆነ ደግሞ የብረት ድስቱን ይሸፍኑበት ነበር፣ እንፋሎት እንዳይወጣ እንደሚመስለኝ ከሆነ በሚቀቀል ሰዓት ይሄ ከድንቹ ጋር በሚፈጥረው ውህድ የተለያዩ ነገሮችን፣ የተለያዩ ጥቅሞችን ለማግኘት ብቻ ያው አላወቁም፣ አልሰለጠኑም ስንል እነሱ ግን ውጤቱን ያውቁት ስለነበረ ይጠቀሙበት ነበርና በጣም አስደናቂ ተክል ነው። አሽክት በደንብ አድርጋችሁ ተመልከቱት። ሌላው የትኛውም አካላችሁ ላይ ቁስለት ሲያጋጥም ተግባራዊ ስታደርጉት መፍትሄ ይሰጣል። አጠቃቀም እንግዲህ አጠቃቀም በርጥቡም ሊሆን ይችላል በደረቁም የተሰበሰቡና አድርቃችሁ በፓውደር መልኩ አዘጋጅታችሁ ወይም እንደ ሻይ ቅጠል ታደርጉትና እያፈላችሁ መጠጣት ነው። አንድ የሻይ ብርጭቆ በቀን ቢወሰድ። አሁን ሀርፐስ ብዙ ጊዜ ከንፈራችሁ ላይ ውስጥ ይሄ ጉረሯችሁ አፋችሁ ላይ ይወጣል አይደል? ይቆስላል እና በሻይ መልኩ ብታዘወትሩት፣ ካለዛ ፓውደሩን ማጠቢያ፣ በፓውደር መልኩ ያዘጋጃችሁትን ፓውደር በአፋችሁ ትይዙትና በኋ እየተመጠመጣችሁ ብትተፉት አፋጣኝ ምላሽ ይሰጣችኋል። እንደተለመደው እኔ ዮሐንስ ሽፈራው የገበሬው ልጅ ነኝና እንግዲህ በግራይን የሚያዩ ምቀኞችም ስለማይጠፉ ይችንም መልእክት ለሌላው እንድትደርስ ሸራ አድርጓት። እስከተነፈስኩ ድረስ ያወቅኩትን ነገር ላጋራችሁ ቃል እስካለኝ አለው። ሰላም።